ቢኒያምን ከልብ እናመሰግናለን። አንዴ በሞራል ጊቀተን እንዲሁ ደግነቱን ፊት ላይ አይታችሁ ብቻ ትረዱታላችሁ። ለሃይማኖት ያለውን ክብር በምታዩት መልኩ ነው። ከመናገር የዘለለ ተግባር አለው። በተግባር የሚገልጹ ሰዎች ላችሁም እናመሰግናለን። ወጀዛኩሙላሁ ኸይር ወኢላ ሊቃኢን አኸር። እንኳን ለ1442ኛ ዒድ አል አረፋ በዓል አደረሳችሁ። ወሰላሙ ዓለይኩም ወራህመቱላህ። ተረነ መቄዶንያ ላይ እንግዲህ ብዙ አረጋውያን እንደሚገኙ ይታወቃል። ሁላችሁም ስልካችሁን በማውጣት ምናልባት ይህን በቲቪ መስኮት የምትመለከቱ እዚህ እኛም ጋ ያላችሁ ሰዎች እንግዲህ እንደምናውቀው ኢድ ነው። እኛ ስንደሰት እነሱ መደሰት መቻል አለባቸው። አዳሉ አለል ኸይሪ ከፋኢሊሂ ይላሉ ስ ለም አንድ በጎ ነገር ፈርቀዳጅ የሆነ ሰው ለሌሎችም ጭምር። ያለውን አጅር እንደሚያገኝ ይታወቃል ማለት ነው። እና ስለዚህ በጎነት ለራስ ነው፣ የምንችለውን ሁሉ እናድርግ ለማለት ነው። 81 61 ኦኬ ብለው ቴክስት አድርጉላላላላላ። ዒድኩም ሙባረክ ተቀበላ አላሁ ሚና ወሚንኩም ሳሌ አላማል። እንኳን ለ1442ኛው የኢደል ፍጥር በዓል በሰላም አደረሳችሁ። ወደ ቀጣይ ፕሮግራም ይዣችሁ ሄዳለው። ግጥም ነው የሚሆነው እሱም በመምህር በሀይሉ ጥላሁን ወደ መድረክ እሳቸውን እጋብዛለሁ። ኢድ አል ፍጥር በዓል በሰላም አደረሳችሁ። ስሜ መምህር በኃይሉ ጥላሁን ይባላል። ጆላችሁ ግጥም ክሪስሊም ይላል። ነብዩ በስደት ችግር ቢገጥማቸው ወደ ኢትዮጵያ መሩ በራእይ ታይቷቸው፣ ሂዱ ወደ ኢትዮጵያ ደግ ሰዎች አሉ ፈጣሪን ፈርተው መልካም ያደርጋሉ ንጉሳቸው መልካም ሰውን አክባሪ ነው ሂዱ ወደ ኢትዮጵያ ብለው ቢልኳቸው ሙስሊሞቹ መጡ ድንበር ሳይዛቸው እንደጠበቁትም ፍቅር ተሰጣቸው። ቁርኣንም ቀሩ ተከታይ አፈሩ አልነጃሽን መስጅድ ሌሎችንም ሰሩ። በፍቅር ባንድነት ብዙ ፍሬ አፈሩ። ቢላል መልእክተኛው አላሁ አክበር አለ። ከኢትዮጵያ መደር አገልጋይ በቀለ ተባዙ። ሙስሊሞች በውድ ሀገራቸው ከክርስቲያኑ ጋር በፍቅር ተጋምደው በኢድ አልፈጢር ደግሞ በፋሲካ በገና በመውሊድ፣ እንደየእምነታቸው በጾም በጸሎት ሲተጉ ላያቸው እኚህ ኢትዮጵያውያን እንዴት ድንቅ ናቸው። ሲኖሩ በዒድ ጊዜ ሊሆን ይችላል፣ በሰደቃዎች ጊዜ፣ በኒካህ ፕሮግራም ላይ፣ የተለያዩ አቂቃ ፕሮግራሞች ላይ እነዚህ አይነት ሰዎች ጋር መተን ማሳለፍ ይኖርብናል። ከእነሱ ጋር መደሰት ትልቅ ኒዕማ እና ጸጋ አለው። ረሱ ላ ሰለም እንደተናገሩት አላሁመ አህይኒ ምስኪነን አሉ ምስኪን አድርገህ አኑረኝ አሉ ረሱል ለ ሰለም ዋአሚትኒ ምስኪነን አሉ

በድጋሚ ዕድኩም ሙባረክ ተቀበለ አላሁ ሚና ወሚንኩም ሰዋሊሃ ልአማል። 8161 ላይ ቴክስት በማድረግ የመቄዶንያን በአንድ ብር ይርዱ። የእናንተ አንድ ብር ለነሱ ትልቅ ነገር ነው። አርቲዮትራፒ ያለው እዚህ ውስጥ የሚሰራበት ማለት ነው። ተመልክተን እንመለሳለን። መልካም ጊዜ። ይህ ደብረ ዘይት ከተማ ውስጥ ጎዳና ላይ ወድቆ የተገኘው መሐመድ ነው። የአካባቢው ሰዎች አነስተኛ መጠለያ አበጅተውለት ምግብ ይሰጡት የነበረ ቢሆንም አንደበቱ ግን መናገር ስለማይችል ዋነኛ ሕመሙ ሳይታወቅለት ለብዙ ወራት በተኛበት ሲማቅቅ የነበረው መሐመድ ይህም መሐመድ ነው። በቤቱ በመቅዶንያ በአርት ጋላሪ ውስጥ ቁጭ ብሎ የሚስለው መሐመድ። ዛሬም ብዙ መሐመዶች ከደጅ አሉ። ያደፈ ልብሳቸውን በንጹህ ጀለብያ መቀየር የሚሹ የተወጠረ ነብሳቸውን ማለምለም የሚናፍቁ ከደጅ ላሉ ለእነዚህ መሐመዶች እኛ ሰው መሆናችን በቂ ነው። ድባብ ቀርቧል። ዋስደኝ ማጌጫ ቀሚስ የኮፊታ ሲታርን ግርማ ሞገስ ሸፍኖ እንግዲህ የዛሬው ፕሮግራማችን አሻም ከ መቄዶንያ የአረጋውያን መርጃ ማዕከል ጋር በመተባበር ያዘጋጀላችሁ የ1442ኛ የኢደል ፈጥር በዓል ይህንን አይን ይመስል ነበረ። ደስ ብሏችሁ እንዳሳለፋችሁ ተስፋ እናደርጋለን። እኛ ግን ከቦታው ላይ በመገኘት ወደ ሌለው ደስታ አግኝተን ነው የዋል ነው ያሳልፍ ነው ከነሱ ጋር እናንተም እንደኛው ባይሆንም በከፊል ደስተኞች ናችሁ ቦታው ላይ ባለመገኘታችሁ ማለት ነው ጥሩ ጊዜ እያሳለፋችሁ እንደነበር ተስፋ አድርጋለሁ በሌላ ፕሮግራም ያገናኘን ወኢላሊቃ ይናኸር ወሰላሙ አሌይኩም ወራህመቱላ ተዓላ ወበረካቱ